ርዕሰ መስተዳድር አረጋ ከበደ ከክልሉ የተለያዩ አካባቢዎች ከተውጣጡ መምህራን ጋር በባህር ዳር ከተማ ውይይት አድርገዋል። ውይይቱ መንግሥት ትኩረት ሊያደርግባቸው የሚገቡ የፖሊሲ ጉዳዮችን ጨምሮ በትምህርት ላይ ያጋጠሙ ማነቆዎች የሚፈቱበት ሁኔታ ላይ የሚመክር መሆኑ ተገልጿል። በመንግሥት ደረጃ ትኩረት ሊሰጣቸው የሚገቡ የፖሊሲ ጉዳዮች፣ የአስተዳደራዊ ጉዳዮችና መሰል ጭብጦች ላይ ተነጋግረን መንግሥት ወደፊት በእያንዳንዱ ሴክተር በትምህርትም በሌላውም ሴክተር ሊከተለው የሚገባው አቅጣጫና እለት በለት የአመራር ሚናውን በመወጣት በኩል የራሱን ድርሻ ለመወጣት የሚያስችል ፍሮም ዘ ሆርስ ማውዝ እንደሚባለው ከዋናዎቹ ባለድርሻ አካላት መስማትና ማዳመጥ ወደፊትም ደግሞ ሁሉንም ባለድርሻ አካላት ባሳተፈ መልኩ ገቢራዊ ለማድረግ በማስፈለጉ ነው። ርዕሰ መስተዳድሩ በውይይቱ በአማራ ክልል ባለፉት ጊዜያት በተፈጠረው ግጭት ከትምህርት ገበታ ውጭ የሆኑ ሕጻናት ተስፋቸውን ተቀምተዋል ያሉ ሲሆን ይህንን ሁኔታ ከመሰረቱ ለመቀየር መረባረብ ይገባል ብለዋል። ታዳጊ ሕጻናትን ስታዩ ትናንት፣ እናንተም እኛም ባገኘነው አጋጣሚ ስንጠይቃቸው ርእያቸው መልካም ርእይ የሰነቁ ተማሪዎች ዛሬ በእያንዳንዱ በእያንዳንዱ አካባቢ በእያንዳንዱ መንደር የኮባ መሳሪያ የእንጨት መሳሪያ የአገዳ መሳሪያ እየሰሩ ልምምዳቸው ግጭትና ጦርነት በጦርነት አዙሪት የመቆየት አባዜን ትናንት ምንድን ነው ራይ፣ ዶክተር ምንድን ነው ፓይለት ምንድን ነው ይሄ በግለሰብም በማህበረሰብ ደረጃ ለሙያዎች ክብር የሚሰጥ ራዕይ ሲገልጹ የነበሩ ሲናገሩ የነበሩ ህጻናት ዛሬ ባልተገባ ሁኔታ ውስጥ ይገኛሉ ማለት ነው። መምህራን ሙያተኞች እንጂ ፖለቲከኞች ስላልሆኑ ትውልድ የመገንባት ስራቸውን ከፖለቲካ ነፃ በሆነ መንገድ የሚያከናውንበት ሁኔታ ማመቻቸት አስፈላጊ መሆኑንም ርዕሰ መስተዳድሩ አንስተዋል። መምህራን ፖለቲከኞች አይደሉም። ትምህርት ቤቶች የፖለቲካ መድረኮች አይደሉ መምህራን ሙያተኞች ናቸው። መምህራን ቾክ እና ዳስተር ያውም ባልተሟላ ገዋን ወደ ትምህርት ቤቶቻቸው የሚሄዱ ከራሳቸው አልፈው ራሳቸው ጥቅም ሳያገኙ ተገቢ ጥቅም ሳያገኙ ግለሰብን ብቻ ሳይሆን ማህበረሰብን ለመለወጥ የሚተጉ የህብረተሰብ ክፍሎች ናቸው። በውይይቱ ላይ ተሳታፊ ከነበሩት መምህራንና ሱፐርቫይዘሮች መካከል አስተያየታቸውን የሰጡን አቶ ንየው ዓለም እንደገለጹት ተማሪዎች ከትምህርት ገበታ ውጭ በመሆናቸው ለተለያዩ ማህበራዊ ቀውስ መጋለጣቸውን አንስተዋል። ህጻናት ያለ ዕድሜ ጋብቻ ተዳርገዋል ማለት እንችላለን። እቤት በመዋላቸው ንችም የኛ ማህበረሰብ ትምህርት ቤት ላይ ልጆቹ ካልመጡ ነገ ማልዳ ምን መያዝ አለባት ብለው ስለሚያስቡ ወደ ትዳር አለም ውስጥ የማስገባት ሁኔታም በዚህ በኩል የታየበት ሁኔታ እንዳለ መገንዘብ ተችለናልኝ። ከዛ ባሻገርም ለጉልበት ብዝበዛም ተዳርገዋል ማለት እንችላለን። ለላምረኝነት እንዲሁም ለሆቴል የሚቀጠሩ አይጠፉም እና በዚህ በዚህ መንገድ ብዙ ክፍተቶችን አጠናል ማለት እንችላለን። ከዛ ባሻገር በተቋማችን ላይ ያሉ ተማሪዎች እንኳ በራሱ ውጤታቸው አጥጋቢ አይደለም። ምክንያቱም ተረጋግተው አይደለም የሚማሩት። የውይይቱ ተሳታፊዎች አክለውም በትምህርት ዘርፍ ላይ ያጋጠመውን ችግር ከመሰረቱ ለመፍታት የፖለቲካ አመራሩ ቁርጠኛ መሆን ይገባዋል ያሉ ሲሆን መንግስት ከታጠቁ ኃይሎች ጋር በመደራደርና በመመካከር ፖለቲካዊ መፍትሄ እንዲሰጥ ጠይቀዋል። የፖለቲካው መዋቅሩ ስራ መስራት መቻል አለበት የሚል እምነት አለኝ። በመምህራን በኩል ቁርጠኛ ነው ለማስተማር። ዛሬም ጫካ የወጡ ወንድሞቻችን እባካችሁ እናስተምር፣ ልጆችን እናስተምር፣ ከመንግስት ጋር ተስማሙ። በእኛ በኩል እኛ አስተማሪ ነን እንጂ ተዋጊ አይደለንም፣ የሚል ድምጽ ነው እየሰጠ ያለው። በጦርነት የሚፈታ ነገር የለም። ጦርነት ማንንም አይጠቅምም። ማንንም ወንድም ወንድሙን ገሉ እዚሁ ላይ ማለት ነው። አሁን እኮ እየተገዳደለ ካለቀ በኋላ ይቆጫጫል። ሁሉም ነገሩ ካለፈ በኋላ ነው። ግን ይህ ሳይሆን ግን አሁን መግደል መገዳደል ይብቃ ብሎ በራሱ የሆነ ሚንስ መንግስት መቼም እንደ እናት አባቱ ነው፣ ተቸግሮ መፍትሄ ማስቀመጥ አለበት። የምክክር ሂደቱን መርዘም የለበት። በአጭር ጊዜ ቆርጦ የሕፃናትን ሲባል ለልጆች ሲባል ትምህርቱን ማስኬድ ያለብን መሆኑ ነው እንደ ራሴ ማስቀምጠው።